ትንሽ ሀሳብ እና አንሳብዬ ነው ዝም ያልኩ። ሰላም አለህ፣ እንዴት ነህ? አለሁ። አንተ ሳገባኩ ጨቀጨቅኳቸው። የዋድንም ስለሚመቸኝ ያው ማይክ ይዤ ሲያዩኝ ቆዩ። አቆዩት አለ ዛሬ ከናኬ ጋር ነበርኩ። እዚ ከናብርሽ ጋር አዳማ ነበሩ። ኦ አገኘሃቸው? አዎ፣ ከነሱ ጋር ነበርኩ ገብርኤል ሄድኩኝ እኮ ዛሬ። በቃ አይ በቃ መጠመቂያ ቀን ቆርጠሃል ማለት ነው። ቅጥቀጣይን ተያይዤልሻለሁ። በቃ ተቀጠቀጥኩኝ። በቃ ደስ ይላል። እሱ ስድብ እንግዲህ እያስተናገድኩ ነው። እዛቻ ምናምን አለ ያስቃል ብታይ እንዲያውም ምን የፈልገው አንቲ እሺ እሺ፣ በደንብ ሚዲያ ላይ ሁላ ማውራት ነው ፈልገው እናንተ አጠገቤ ካላችሁ ገብተዋል። አንዳንድ ነገሮች የአንዳንድ ነገር መጨረሻ አንዳንድ ነገር መጀመር ያደል። አሁን የስሜታ የሆኜ ምናምን አይደለም። በነገራችን ላይ አሁን ለምሳሌ ዛሬ ስለ ቁርባን አኬ ሲያስተምር ተገርሜ ተገርሜ ተገርሜ ነው የሄድኩት። ተገርሜ ለምን? ምክንያቱም ምንደሆነ ታውቃለህ እስራኤላውያን ከግብፅ ባርነት ነፃ ለማውጣት እግዚአብሔር የሞት መልአኩ ከመምጣት በፊት በጉበንና በመቃብኑ ላይ የቀባው ደም የንጹህ በግ ደም የኢየሱስ ክርስቶስ ነው። ያ ደምና ስጋና ደም እውነተኛ እንደሆነ ነበር። እኔም አልናገረው እንጂ ውስጥ አይቀበልም ነበር እኔ ስጋና ደግሞ ምሳሌ ነው ብዬ አላምንም። ጥምቀትና እንትን ላይ ገብቷል። ዛሬ ደግሞ ሞር በቃ አኬ ዛ ገብርኤል ሂጅ አላውቅም ነበር አባታ፣ ሊያስክምዛው አይ እንትን አላልኩ የወጣቶች ነበረ፣ አብርሽ እና አብርሽ ነበሩ፣ ወጣቶችን ነበረ። አኬ እንትን ያለው በቃ አብርሽን ጠበቅ አርጋ ያዘ እና እዛው አባት ያገናኝ፣ ለትምህርትም ይጠቅማል። አዎ አረ ጠበቅ ነው። ዮሐድም በጣም ነው ይመቸኝ። ጌታ ያርዳና ሰብሰብ ብለን እንመጣለን። አላውቅኩ በፊት እንተን ነኝ ዮሐዴ። እኔ በፊት ዘፋኝ ነበርኩ ብዙ አመት ወደ 16 17 አመት ናይት ክለብ ዘፋኝ ነበርኩ። ከዛ ዘማሪ ሆኜ ብዙ አመት ቆየው። እዚህ ደግሞ እስራኤል ዳንሳ ጋም ነበርኩኝ እና ዩቲዩብ ላይም መዝሙሮች አሉኝ፣ ዘፈንም አለኝ የከንባትኛም የሚታወቅ። ግን የሚገርም አንዳንድ ነገር ውስጥ ላይ የሚፈጠሩ ነገሮች አይንን ይከፍቱታል። እና እኔ አሁን በቃ ትቼው ተውኩት። አንዳንድ ደፋር እና ጭስ መውጫ ወንድማችን፣ በጣም ደስ ይላል። ደግሞ ጸንተ ቤተክርስቲያንን እያገለገልክ ደግሞ እንደምናይ ተስፋ እናደርጋለን። ፍጻሜ ነው ያሳምርልን። በርታ ወንድማችን ስላገኘ ወደ ስለ አሜን አሜን። ይዋዲ ይገን አንድ ማሏሽ። አሁን አንትዬም አብሮኛል እና አብርሽም እኔ አሁን በቃ የእናንተ የኦርቶዶክስ ወንድሞች ህብረት ያስፈልገን። ምን መሰለ እኔ ብዙ ዘመኔን ያሳለፍኩት በዘፈን ነበረ። እምዴት ደሞ መጽሐፍ ቅዱስ ስንት እኔ በጥምቀት ትምህርት ተማርኩ። ምን አልኩ ወደ አገልግሎት ነው የገባሁት። ስማሪ እና ገብቷል። አሁን ይማቀው ማህበረሰብ እዛ ነው ያለው። ሰውን ደግሞ ያው እግዚአብሔር ራሱ አይወርድም፣ ሰው አይደለም ይልክልህ። እዚህ አዳማውን አብሪሽ አለ ካኬ ጋም ታወቅያለሁ። አንትዬም እንዲህ አዳማ ስትመጡም እንዲህ ላይቭ ስገቡም ብታስገቡኝ እንደዚህ ባካልም ብንገናኝ ከእናንተ ብዙ መማር የምፈልገው ነገር አለ። ገብቷል። ስድብም ስላለ ብዙ በዛውኛው በኩል ማትባለው ነገር የለም። እዚህ ጋርም ደግሞ ሥራ ያስፈልግሀል። ለዛ ነው እውነት ነው። አብሪሽ ባይዘው በጣም አሪፍ ልጅ ነው። አብሪሽ ምርጥ ሰው ነው። አንተ አለ፣ እኛም አለን እሱ በደንብ እንተጋገዛለን። እግዚአብሔር ይርዳና፣ ልክ አበርታ አንተ እሺ። በዛ ላይ ቢቢሻይ አብርሽእና አቤላም አለ፣ ሁለቱ የተጋገዙ በአካል ካንተ ስለማንገናኝ ስለማ ቶሎ ሁለቱ አብሶ አብርሽ በደንብ ያገዛል፣ አባቶችም ያገናኛል። አስተማሪም ቢሆን በአካል አግኝቶ የሚያስተምር እሱ ይኖራለን ያገናኛልና ችግር የለውም። አዳማ ስላለ አዳምም አለ አዳምንም የምነግረውና እንዲያገኝህና በደንብ ስለ ቤተክርስቲያን ትምህርት እንዲያስተምርህ ነግረዋለኝ። ከዛ ውጭ ግን ኦንላይን ላይ እዚ እንገናኛለን። ቲክቶክ ላይ ምናምን ነገር አያሳስብህ። ቢብሻይ ያመሰግናሉ። ሁሉ ቃይ ሆን እንደዛ ያደርጉ ነበረ። በተለይ ከፕሮቴስታንት ምናምን መንገድ ላይ ሳሉ በቃ እየተማሩ ምናምን ገስት ላክ ችግር የለው እየተማርክ ምናምን ትሄዳለህ። በቃ ጌታ ቢረዳ እና ቢፈቅድ ደግሞ ትጠመቃለህ፣ አንዱ አካል የክርስቶስ አካል ትሆናለህ። ጌታ እርዳ፣ ብቻ በርታ። ያው ከዛ የሚወረወሩ እንትኖች አሉ በጣም በጣም። አሁን ዋጋ ትቀበላለህ። ይሄንን ለክርስቶስ እንደየተቀበልክ መሆኑን ያንን በውስጥ አድርግና የትኛውም ስድብ የትኛውም እንትን እንዳይሰማ። በቃ ጀስት መቀበል ያለብህን ተቀበል ስለ ክርስቶስ ስለሆነ ማለት ነው። እሺ በቃ ሰላሙን ልኝ። ተባረኩ። አመሰግናለሁ። እሺ ቡቢሽ ኦርቶ ክርስቶስ አቡሻ እንዴት ነህ? እንዴት ናችሁ? ሰላም ብያሉ። ናቲ ማን ነው? ዮሐድ አንተነ እና ዲያቆን፣ ሰላም ሰላም ናችሁ። ከእግዚአብሔር ከአባታችን ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። ታች ያላችሁ ሰዎች አሜን አሜን አሜን። ይህቺን ሰላም ለመስማት እኮ ነበር ሚውት ያደረኩት። ቆየህብኝ። መስማ እና ደህና ናችሁ? እንዴት ናችሁ? ተጠፋፋን በጣም ይሄ ምንድን ነው? ይሄ የቃለ ህይወት ነው። የቃለ ህይወት ማለት ካልቪኒስቶስ ማለት ነው አይደል? አዎ። የኢትዮጵያ ቃለ ህይወት ቤተክርስቲያን ይላል። እሺ። ቆያንዴ ስለጌታ አይ ዲያት ጉ- ገጹን ሳሊ ዘመነ መሰለ እንትን ያልኩት ስቲከ አይ ሆ ኦኬ እዚህ ጋር እሺ። የጌታ አራት ይላል። የጌታ አራት ክርስቶስ ራሱ ያዘዘው ትእዛዝ ነው ይላል። ይኸውም ክርስቶስ ወደ ሞት ከመሄዱ በፊት በመስቀል ላይ ለሚሰቀለው ስጋውና ለሚፈሰው ደግሞ መታሰቢያ እንዲሆን ሲል የሰጠው መምሪያ ነው። ስለዚህ በትዕዛዙ መሰረት ሐዋርያትም እየተሰበሰቡ ሥርዓቱን ይፈጽሙ ነበር። ስለዚህ የጌታ እራት መታሰቢያ ይልና አንድ የክርስቶስ ሞትና የአዲስ ኪዳን የቃል ኪዳን መታሰቢያ ስለሆነ፣ ሁለተኛ ለደህንነት በመስቀል ላይ የፈሰሰው የክርስቶስ ደም የሚታወስበት ስለሆነ ከሌሎች ክርስቲያኖች ጋር የሚኖረው ህብረት ምልክት ስለሆነ እንጂ ለደህንነት ሳይሆን፣ በክርስቶስ ሞትና ትንሣኤ አምነው የተጠመቁት የቃለ ህይወት ቤተ ክርስቲያን አባሎች ሞቱን በማስታወስ ልባቸውን በመመርመር ሊቀበሉ ይችላሉ። ለምን ሳይሆን ለደህንነት ሳይሆን ለመታሰብ ህይወቱን አይሰጥም ማለት ነው። ምንም በቃ የሚሰጠውን ዝም ብለው ለመታሰቢያ፣ ይኸው ከሌሎች ክርስቲያኖች ጋር የሚኖረውን ህብረት ምልክት ስለሆነ የህብረት ምልክት ነው እንጂ የሆነ ለደህንነት ምናምን አይደለ። ምልክት ስለሆነ እንጂ ምልክት ስለሆነ እንጂ ለደህንነት ሳይሆን በክርስቶስ ሞትና ትንሣኤ አምነው የተጠመቁ የዳኑ ሰዎች የቃለ ህይወት ቤተክርስቲያን አባሎች ሞቱን በማስታወስ ልባቸውን በመመርመር ምንድነው ሊቀበሉት ይችላሉ ይላል ይጠቅሳል። ምናምን የጌታ እራት እጅግ ቢዘገይ በወራ አንድ ጊዜ መደረግ ይኖርበታል ምናምን ይላል። ጊዜው በወራ አንዴ ምናምን ሊወሰድ ይችላል ይላል። ይሄ ነው ስለ ጌታ እራት የሚናገረው ክፍል። ዘን ቀጥሎ ስለ አስራት በኩራት ይላል ምናምን ማለት ነው። እንደዚህ ነው የቃል ህይወት የእምነት መግለጫዋ የሚናገረው። ማለት ጸጋ እንቀበልበታለን ምናምን። ጭራሽ የሙሉ ወንጌል የሙሉ ወንጌል ዳውንሎድ እሱ ለማድረግ ለመፈለግ ምናምን ጊዜ ሊፈልግ ይችላል እንጂ እስቲ ወይ ሪከርድ እያደረገ ሪከርድ ካለ በሰፊው ወይ እንሄድበታለን። ነገ ምናምን ነገ በሰፊው እንሄድበታለን። ይሄ እንደውም ጠዋት እንገባበት መልካም ይመስለኛል። ሪከርዱ ካለ ማለት ነው። ምክንያቱም በጣም አንዴ ተረጋጋ፣ ሶላ አይ ለማውራት ነው የገባሁት ገባኝ። እንዴ ቀስ በላ ሰው እያወራህ በመሀል ትገባለን። ቃዶች ነህ። ቆይ ቆይ ቆዳን ቀይራት መጠማት አት አትሸውደንም። እኔ እኮ ድምፁ ሲሰማ ካዶች ነው እያወጣው ነበረ። እንትንን እና አንትሽ ቀጥል፣ ነገ በሰፊው እናደርገዋለን። መኩ ነገ በጊዜ ቀንም ላይ ቢሆን በሰፊው ነገር እናደርጓለን። እና ዋና የተሰጠ ክሌም እንደሆነ ታውቃለህ፣ ክርስቶስ መንፈሳዊ መገኘት ብቻ ነው ያለው በአካል አይገኝም ያሉበት ምክንያት ክርስቶስ በአብቀኝ ስለሆነ በየጊዜው እየመጣ እየተመላለሰ እንዳይደክሞ የሚል ሀሳብ ነው የሰጡት ወይ። የዮሐንስ ወንጌል ምዕራፍ 3 ቁጥር 13። አሁን እነዚህ ሰዎች አንብበዋል፣ ግን ዮሐንስ 3 13 ክርስቶስ በሰማያት የሚኖር የሰው ልጅ ነው ብሎ ራሱ ጠርቷል። ማለት ከኒቆዲሞስ ጋር ሲነጋገር አይ ስጋህ እዚህ ሆኖ እንዴት እላይ ሆንክ፣ ምናምን ከባድ ነው። እሱ ብቻ አይደለም። የእምነት መግለጫውን ማለት ነው። አሁን የቃለ ህይወት ምናምን አይነት ነገር ለማለት መጡ። ሌላውን እናቃጥል ወይስ እንዴት ይደረግ? ምን እናደርጋውን የሙሉ ወንጌል ነው ትክክለኛ ካሉ ሌላኛው የጻፋችሁት ሰዎችን ስታሳስቱት የነበረውስ እብን የቃለ ህይወት ልክ እያልን አደለንም ግን ቃሌዎት ልክ ነው ካላችሁ የሌላኛው የሙሉ ወንጌል የነበራችሁበትስ እናቃጥሎ ያውጥተን መቼ ነው ቅርታ የሚሉት በግልጽ እኮ ተነግሮናል የሉተራን ኮንሰብስታንሴሽን ሰዋዊ አስተሳሰብ ነው ብለውናል በቃ ደምድመዋል ቃል በቃል ነው የሉተራን የካቶሊክ ሰዋዊ አስተሳሰብ ነው የዝዊንግሊ ግን ተብሎ ነው በቃ ካልቪን የካልቪን ምርጥ ነው ተብሎ ማለት ነው። እሱ አሁን ሰዋዊ አይደለም አምላካዊ ነው ካልቪን የካልቪን ቪው ተብሎ ማለት ነው። በጣም ደስ የሚሉ ፋራዎች ናቸው። አይ ባይ ዘ ወይ የካልቪን ከተቀበልኩ በጣም አሪፍ ነገር ኮ ነው፣ ትልቅ ለውጥ ነው አክቹዋሊ የካልቪን የምርም ይቀበሉታል ወይ ሳይቀበሉት የሚለው ራሱ እሱ እኮ ስጋና ደም ነው ብሎ ይላል እኮ ስጋና ደም ነው ምናምን ይላል እና ፕሬዘንስ ይሄ የምንካፈለው መንፈሳዊ በረከት እና ጸጋዎች አሉ ይላል ኦኬ እንደዚህ አይነት ነገሮች ይናገራል ካልቪን የእሱ እምነት ራሱ ከደረሱ እውነትም የሆነ ሰዓት እኮ አይጧ ይቅር በለንና እንዲህ እያሉ ነበር ሲቀልዱ የነበረው በጌታ ስጋና ደም ማለት ነው። እንደዚህ አይነት ቀልድ እንደዚህ አይነት መቀለድ ደረጃ ደርሰው ነበር። በጣም በመንፈሳዊነት ከመራቃችሁ የተነሳ ማለት ነው። አይጧ እንደውም ርቋል። ዮሐዴ ዛሬ የሰማሁት ምንድን ነው፣ በከቻፕ ቢሆን ብለው የሚል ሰው መጥቷል። እነዚህ ማዕተኞች ስለሆኑ ማያወሩት የለም። በሂደት ነው እንትን የሚሉት እና ከባድ ነው። ነገ በስፋት እንሄድበታለን። ዘኪ ጀግ ነው። እነሱ የሚናገሩትን ብላስፈሚ ራሱ ምንም መድገም ራሱ አያስፈልግም። ገና ከጀምሩ ማለት ነው። አሁን የተነበበውን የእምነት መግለጫዎቻቸው ላይ ቅዱስ ቁርባንን በተመለከተ የሚያስቀምጡትን ነገር versus John 6:35 ዮሐንስ ወንጌል ምዕራፍ ስድስት ቁጥር 35 የሰውን ልጅ ስጋ የበላ የሚጠጣ የዘላለም ህይወት አለው። የሚለውን የጌታን ምስክርነት ሜዲሲን ኦፍ ኢሞርታሊቲ የሚለውን የሐዋርያን አቦ ምስክርነት ከዚህ ጋር ማነጻጸር እና የትኛው ሰው ሰራሽ ትምህርት እንደሆነ መደምደም ይቻላል። ከብዙ ነገር አንፃር ማለት ነው። ኤኒዌይስ ግን አንዳንድ ጊዜ ይሄ ስፕሪቹዋል ፕረሰንስ እንደ መንፈሳዊ መገኘት ምናምን የሚሉት ቀልድ አለ። ምንም የተለየ ስፕሪቹዋል ፕረሰንስ ማለት ባይ ዘ ዌይ ምንም የተለየ ነገር የለውም። ስፔሲፊካሊ ጊታራት ላይ ምናምን ሳይሆን ለዝማሬም ስትሰባሰብ ስፕሪቹዋል ፕረሰንስ አለ። ለተለያዩ መንፈሳዊ ስርዓቶች ስትሰበሰብ ያለውን ስፕሪቹዋል ፕረሰንስ ነው መንፈሳዊ መገኘት ምናምን የሚሉት ማለት ነው። ሰው በካልቪን ሳቤ መሰረት ራሱ ገና የሰው ልጅ መዳን እና አለመዳን በእግዚአብሔር አእምሮ ውስጥ ያለቀ ጉዳይ ስለሆነ በእነዚህ ሚስጢራት በኩል ድነት ይፈጸማል የሚለውን ነገር ራሱ ከናገ ጅምሩ አጌነስት ነው የሚሆኑት እራሱ ማለት ነው። አለርጂ ናቸው ለእንደዚህ አይነት ንግግር። ሰው ምንም አይነት ከክርስትና ከቢብሊካል አስተምሮ ጋር ምንም የማይገናኝ ገና ከጀምሩ ከክርስትና ሳቢ ከጥንት ክርስትና ሳቢ ጋር የተፋታ አይነት ሰው ሰራሽ አይነት ትምህርት ነው ማለት ነው። ሰው ግን በጣም ልንሄድባቸው ይገባል። በጣም ኢንተረስት ነው በዚህ ጉዳይ ላይ ራሱ የሃይማኖት ተቋማቱ የሃይማኖት ተቋማቱ ቅዱስ ቁርባንን በተመለከተ የሚያስተምሩትን አስተምሮ ኤክስፖዝ ማድረግ ነው የተሻ በጣም ጥሩ መንገድ የሚሆነው በመሃላቸው ያለውን የቴዎሎጂካል ልዩነት እሱ የቴዎሎጂካል ልዩነቱ ቤተ እምነቶቹን ራሱ ማሳ ለማሳ እንደሚያቆም እና ማሳየት እንደዚህ ኤክስፖዝ ማድረግ በጣም አሪፍ ስለሆነ ምናልባት እንደተነጋገራችሁት ከነገ ጀምሮ የምንሄድበት ከሆነ በዚህ ዙሪያ ላይ በጣም አድምተን ብንሄድባቸው በጣም አሪፍ ነው ብዬ አስባለሁ። ቴንክ ዩ ቃሎት ያሰማለን። አቡ ቃሎት ያሰማለን። ያ ብዙ ብዙ ነገር አረ በደንብ መነሳት አለበት። ማስተካከል በማይችሉት ልክ ነው እየሄዱት ያሉት እና በምናገ ጠዋት እንግዲህ እግዚአብሔር ቢፈቅድ እንሄድበታለን።